አምስተኛው የቱሪዝም ዘርፍ የጥናትና ምርምር ጉባኤ የዘርፉን አቅም ወደ ላቀ ደረጃ ማድረስና ኢትዮጵያ ከዘርፉ ማግኘት የሚገባትን እንድታገኝና ያሉ ሀብቶች ደግሞ በአግባቡ እንዲጠበቁ በማድረግ በኩል የራሱን አስተዋጽኦ ያበረክታል። የቱሪዝም ዘርፍ በተለይ ደግሞ በዘላቂ በሆነ ምርምርና ጥናት ሲታገዝ በሳይንሳዊ አስተሳሰብም ሲደገፍ ዘላቂነቱ ላይ ትልቅ ሚና እንደሚኖረው ይታወቃል። በተለይ ደግሞ ኢትዮጵያ ያላትን መጠነ ሰፊ የቱሪዝም ሀብቶቻችንን ለመጠቀም እንድንችል እንዲሁም ደግሞ የምንሰራቸው ስራዎች ዛሬን ብቻ ሳይሆን ነገንም ያማከሉ እንዲሆኑ ትውልድ ተሻጋሪ መሆን እንዲችሉ በጥናትና ምርምር ላይ የተመሰረቱ መሆናቸው አስፈላጊ ነው። የቱሪዝም ዘርፍ በጥናትና ምርምር ጥናትና ምርምርን መሰረት አድርጎ መልማት ያለበት ዘርፍ ነው። ስለ ቱሪዝም ልማት ስናስብ ያሉንን ባህላዊ ተፈጥሯዊ እንዲሁም ሌሎች መስህቦችን ማወቅ በደንብ መረዳት፣ ስላሉን ሀብቶች ስላሉን የቱሪስት መስህቦች በደንብ ማወቅና መረዳትን ይጠይቃል። ከልማት በፊት መጀመሪያ የሪሶርስ ማፒንግ ወይም ደግሞ ሪሶርሱን ማጥናት ማወቅ፣ መረዳት ነው። ከዛ ቀጥሎ ነው እንግዲህ የቱሪዝም አክቹዋሊ ሆነ የልማት ስራዎች መሰራት የሚኖርባቸው። መሰል የጥናትና ምርምር ጉባኤዎች የቱሪዝም ፖሊሲን ለማሻሻልም ሆነ አገሪቱ ከቱሪዝም ዘርፍ የምታገኘውን ገቢ ለማላቅ አጋዥ ነው። የቱሪዝም ልማትን ወደኋላ የሚጎትቱ ማነቆዎችን ለመቅረፍና የተሻለ የቱሪዝም ልማት ለማከናወንም የጥናትና ምርምር ስራዎች ወሳኝ መሆናቸው ተመላክቷል። የቱሪዝም ሀብቶቻችንን በጥናት እየለዩ ጥቅም ላይ ማዋል የዘርፉን እድገት ማነቆዎችን እንደዚሁ መለየት የሚለዩበት መንገድ ደግሞ ጥናታዊ በሆነ መልኩ እንዲሆን ይጠበቃል። ከዛ የሚመነጩ የመፍትሄ ሀሳቦች ደግሞ ከሚመለከታቸው አካላት ጋር ምክንያቱም ቱሪዝም የአንድ ተቋም ስራ ብቻ ሊሆን አይችልም። ቱሪዝም የመላ ሀገሪቱ ስራ ነው። በዘርፉ ውስጥ ያሉ በርካታ አንቀሳቃሾች አሉ፣ ባለድርሻዎች አሉ። ከነሱ ጋር የምናደርገው ትብብር በተጨባጭ ጥናትና ምርምር ላይ የተመሰረተ መሆኑ ለምንወስዳቸው የመፍትሄ እርምጃዎች ትልቅ መሰረት ነው። በሀገራችን ብዙ አይነት የቱሪዝም ፖቴንሻል አለ። ያንን ፖቴንሻል አውጥቶ ለመጠቀም ለህዝብ፣ ለሀገር እንዲሁም ደግሞ ኢንዲቪጁዋሊ ለመጠቀም በጥናትና ምርምር የተደገፈ አካሄድ መሄድ በጣም ብልህነት ነው ብዬ አስባለሁ። እንግዲህ በሀገራችን የተለያዩ ከፍተኛ የትምህርት ተቋማት ውስጥ የቱሪዝም ካሪኩለም ተቀርጾ በዲግሪ በማስተርስ እንዲሁም ደግሞ አንዳንድ ቦታዎች በፒኤችዲ ደረጃ እየተሰጠ ይገኛል። እነዚህ አካሄዶች ስለ ቱሪዝም ካሰብን ትልቅ እድገት ያመጣሉ ብዬ አስባለሁ። ቱሪዝም በእውቀት የሚመራ ዘርፍ ነው መመራት ያለበት በኢንፎርምድ ዲሲሽንስ። በተለይ ለሚወጡ ፖሊሲዎች፣ ለሚቀረጹ ስትራቴጂዎች፣ ለምናከናውናቸው ፈርጀ ብዙ የቱሪዝም ልማት፣ የመዳረሻ ልማት፣ የገበያ ልማት ስራዎች፣ የአገልግሎት አሰጣጠን የማላቅ የማሻሻል ስራዎች አቅም ግንባታ የበቃ እና ተወዳዳሪ ሰው ኃይል የመፍጠር ስራዎች በሙሉ ጥናትን መሰረት አደረጃጀት የቱሪዝምን አደረጃጀት ወይም ገበረናንሱን ብናይ ጥናትን መሰረት አድርጎ መከናወን ያለበት ዘርፍ ነው። በአምስተኛው የቱሪዝም ዘርፍ የጥናትና ምርምር ጉባኤ ላይ ከቀረቡ ጥናታዊ ጽሑፎች መካከል የማይዳሰሱ ባህላዊ ቅርሶች እንዴት በቱሪዝም ዘርፍ አስተዋጽኦ ያደርጋሉ የሚለውን ከዘላቂ ልማት ግቦች ጋርም በማሰናሰል ተዳሷል። የማይዳሰሱ ባህላዊ ቅርሶች በዩኔስኮ በዓለም አቀፍ ደረጃ በወካይ ቅርስነት ከተመዘገቡት ባሻገር በርካታ ኢትዮጵያ የማይዳሰሱ ባለ ቅርሶች አሏት። በቀጣይ የምታጠናቸው ምርምር የምታደርግባቸው በሀገር አቀፍ ደረጃ በዓለም አቀፍ ደረጃ እውቅና እንዲገኙ እንዲያገኙ እየተሰሩ ያሉ ስራዎች አሉ።